ለሄርሚላ ማለት ነው። ለሄርሚላ እንዲህ መለክታል። ዛሬ እንግዲህ ሄርሚላ በአብርሽ ፍቅር እንግዲህ እያለቀሰች ወይም ደግሞ ምን ልበላችሁ? እውነት ለመናገር አንድ ነገር ልበልሽ፣ ወዲህ አብርሽ የመጣሽው አብርሽ የሩታ ባለቤት እንዲሆነ እግር ያወቀው ፀሐይ የሞቀው በአደባባይ ታውቂያለሽ አደል? እያወቅሽ የገባሽበት ነገር ነው ይሄ ነገር፣ የሩታ ባለቤት መሆኑን እያወቅሽ ባልና ሚስት መሆናቸውን እያወቅሽ አውቃሽ እኮ ነው ወደ አብርሽ የገባሽው አይደለ አሁን ምን እንዲሆንልሽ ፈልገሽ ነው የምታላሽው ነ ወይስ ልጁንና ሚስቱን ትቶ ከአንቺ ጋር እንዲሆን ነው እንደዚህ የምትሆኝው ነገ ራስሽን አንገትሽን የሚያስደፋሽ ነገር አታርጊ እንደዚህ እየሆንሽ ቪዲዮስ ባትቀርጪ ምን ይሰራልሻል የማታገኘውን ነገር አገኛለሁ ብለሽ ሚዲያ ላይ ወጥተሽ እምባሽን የምታፈሹንም እንዴት ነው የእውነቴን ነው የምላችሁ አብርሽ ባለቤቷ አለች የልጅ አባት ነው አለቀ። ይሄ ነው ገባሽ አይደለ? ሰላም እንዲናችሁ ደህና ናችሁ አቢኔ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ አሁን የመጣሁት በሄርሚላና በአብርሽ ነው። ሲጀመር እኔ የሄር ሚላ ጠጋ ጠጋ ሲጀመር አላመረኝም ነበር። ፍቅር ባይዛት ነበር የሚገርመኝ ምክንያቱም እንደዛ እየሆኑ እንደዛ እየሆኑ ፍቅር ባይዛት ነበረ የሚገርመኝ፣ እውነት ለመናገር እና ግን እንደዚህ ባታወኝ ጥሩ ነው ባይነኝ። የማታገኙን ነገር ወተሽ ምን ብት ምን ብት የማታገኙ ነገር ነው። ገባሽ አይደለ? አንዴ ሰው ነው እሱ፣ አይሆንሽም ስለዚህ፣ ሌላ ፈጣሪ ልሩሩ የሆነ ሰው እንዲሰጥሽ ወደ ፈጣሪሽ መጮህ እንጂ ወቶ ሚዲያ ላይ የባለ ትዳር ወንዴት የልጅን አባት ለእኔ ሆነ ልኝ ሞርቶ ማለቱ ተገቢ ያላቅ አይደለም። አንቺ ቆንጆ ልጅ ነሽ፣ ታምሪ ያለሽ ውብ ነሽ። በዚህ ውበትሽ ወተሽ እንደዚህ ትዳር ያለው ሰው ወድሽ እንዴት ከምትሆኝ፣ ራስሽን ብታስከብሪ አሪፍ ነው። ከመጀመሪያው ክብር ይበልጣል። ራሳችንን ራሳችንን ከፍ ማድረግም ዝቅ ማድረግም የምንችለው ገባሽ አይደለ? አንቺ ራስሽን ዝቅ ካረግሽ ያም ተነስቶ ነው ዝቅ የሚያደረግሽ ገባሽ? ስለዚህ ራስሽን ከፍ ለማድረግ ብትሞክሪ ባይለኝ እንዴ እንዴ እየወጡ እንደዛ መሆኑ ምን ተገቢ አለው? ተገቢ የለውም። ምክንያቱም አብረሽ ደብቆሽ የአብረሽን የሩታ መጋባት ወይም ደግሞ አንድ መሆንን ሳታቂ ተደብቀሽ ሆኖ ብሆን የገባሽበት ልናዘንልሽ እንችል ነበር። የአብረሽን ሩታ ትዳር ወይም ደግሞ ፍቅር ሁሉም ነገር አገር ያወቀው ፀሐይ የሞቀው በአደባባይ የወጣ ግልጽ የሆነ ነው። ገባሽ አውቀሽዋል። አውቀሽበት ነው የገባሽው። ስለዚህ እኛ ላንችል እናዝንም አንችልም። ታይ ብለንሻል። ታይ ብለንሽ ነበር አትለጣጠፊ፣ ይቅርብሽ ነገ ፍቅር ተያዥ ከሆንች ትጎጃለሽ። ቶሎ የምትጎዳ ሴት ልጅ ናት፣ ተጎዥ ነው የምትወኘው። ይቅርብሽ ስንልሽ እኛን አልሰማ ብለሽ እልህ ይዞሽ አንዴ የጉንጩን ስም ያለሽ አንዴ የምንተ ያለሽ። ይሄ እሱ ወደ ልጁና ወደ ሚስቱ ሂዷል አይደለ? ከለዚህ ከዚህ በኋላ አርፈሽ ቁጭ በይ። ይሄን ነው የምመክርሽ ነው፣ ይሄን ነው የምመክርሽ። ለምን ነው እንዲህ እህትነት ማለት እንደማታገኙ ሰው ስለሆነ ነው። ገባሻል? የማታገኙ ሰው ነው የማታገኙ ሰው ጋር ደግሞ እንደዚህ የሚሆን እንዲሁም እንደው ማብረሽን አመስግኝ። እውነት ለመናገር ታዋቂ አድርጎሻል፣ ታዋቂ ሆነሻል። ዩቲዩብ ላይ ሶስት አመት አራት አመት ተቀምጠው ሁለት ሺህ እንኳ ሴብ የሌላቸው እህቶቻችን አሉ። ገባሽ አይደለም? አንቺ ግን በአንድ ወር ውስጥ አምሳሽ ነው ከአምሳሽ በላይ ሴብ ያሽ ሴት እየሆነሽ፣ ተመስገን በይ። ቲክቶክ ላይ ራሱ ተመስገን በይ። ታዋቂ አርጎሻል። ህዝብ አውቆሻል። በዚህ ዳሱ ተመስገን ማለት አለብሽ። ገባሽ አይደል? ማመስገን አለብሽ። ታውቀሻል። ታዋቂ ሆነሻል። ስንት እህቶቻችን በስደት ላይ ሆነው እየፈጉ ሴብ የላቸውም። ሁለት ሺ ሶስት ሺ እንኳ የላቸውም። አራት ዓመት አምስት ዓመታቸው ከፍተው ገባሻ አንቺ ድል ኑሮሽ ይህን ቦታ ደርሰሻል። ከዚህ በኋላም ታዋቂ ነሽ። ከሌላ ሰው ጋር ብትመጪ ታዋቂ ነሽ። ገባሻ፣ ትሰሪበታለሽ፣ ታገኝበታለሽ። ብት ቢከፍላችሁ አይደል እንዴ? ሁላችሁም እኮ ይቱ ብሮ እየከፈላችሁ አይደል እንዴ? በወር በወር ስለሚከፍላችሁ አይደል? ዛሬ የለበሳችሁትን ነገማ ደግሞት ዛሬ ያደረጋችሁትን ጫማ ነገ ማደግሙት። ዛሬ የተሰራችሁትን ጸጉር ነገ ማደግሙት። ከየት እያመጡት መሰላችሁ? ስለሚከፍላቸው ስለሚያገኙበት ነው የሚቀያይሩት። ዛሬ የለበሱትን ነገ አይለብሱትም። እከሌ እከሌ ማለት አልፈልግም። ዛሬ የተለበሰ ልብስ ነገ አይደገምም። ዛሬ የተደረገ ጫማ ነገ አይደረግም። ስለዚህ እነሱ እያገኙ ነው ዛሬ ለማለት ነው። ታዋቂም ሆነሻል እድለኛ ነሽ ለማለት ያክል ነው ውዶች ዬ የመጣሁት ስለዚህ የምትቀርቧት ሰዎች መከሯት መክር ሰጧት በዚህ ልክ እንደዚህ መውረር ተገቢ ነው አላስብም አብረሽ የተከበረ ተጠር ያለው ሰው ግባሽ አይደለም ነገ ይሄን ቪዲዮሽን ባለሽ ደግሞ ነገ የምታገቢው ባለሽ ወይም ደግሞ ልጆችሽ ነገ ዙረው የሚያውቱን ቪዲዮ ራሳሽ እንትትይበታለሽ ብዬሽ አስባለሁ ሆነ ተመናጋ ዛሬ የምናደርገው ነገር ነገ ነገ ዋጋ ያስከፍለናል። ዛሬ የምናደርገው ነገር ምንም ላይ መስለን ይችላል። አሁን እየቆየ ግን ዋጋ ያስከፍለናል። ይህንን ልናውቅ ይገባሉላችን። ነገ ዋጋ የሚያስከፍለን ነገር ባናደርግ ጥሩ ነው። ባይኔ ይሄ የትነት ምክሪ ነው። ዋጋ የሚያስከፍለንን ነገር ማረግ ተገቢ አይደለም። እውነት ነው ለመናገር ። ስለዚህ ሴት ነሽ፣ ክብርሽ የምትጠብቂው አንቺ ነሽ። ይህንን ይመስል ውበት ይዘሽ እንደዚህ ወርዴሽ እንደ ህፃን ልጅ ቲክቶክ ላይ ወጥቶ ማልቀስ ተገቢ ነው ብዬ አላስብም። ይሄ ትነት መክሬ ነው። አይ መብቲ ነው ከሩታ ቀምጭ አብርሽልን ያረጋሉ። እንግዲህ እሱ ጠንቻ ይለና እህ ከልጁ ከልጁና ከሚስቱ እንትን ብዬ አመጣለሁ። ያንቺ ይሄን ቪዲዮ ራሱ እንዴ ይሆንሽ ሩታ ብታዪው ምን ትያለሽ? ያሳፍሩ ያሳፍራል። ምኖች ነው? ይህን ስታይ እሷ ደግሞ አብረሽ ለካን አፍቅረዋለች ወይ ደግሞ አፍቅሯታል። የምን ነገር ይፈጥርባታል እሷ ላይ። ደግሞ ባለ ትዳር መሀል ውስጥ ገብቶ መበጥበት ተገቢ ነው ብዬ አላስብም። እንዴ ነ እንዴ። እናንተ ደግሞ በዚህ ቪዲዮ ሀሳብ አስተያየ ስጡበት። እኔ ትክክል አይደለችም ሄርሚላ ነው ምለው፣ አለቀ። ኖር ነው አይደረግም እና እናንተ ደግሞ የምትሉትን በሉ። ወዳችኋለሁ፣ አከብራቸዋለሁ። በሌላ ቪዲዮ እስከምንመለስ ሰላማችሁ ብዝት ይበልልኝ። አቢ ነኝ። አቢን ስለምታበረታቱኝ አመሰግናለሁ። አሁንም አበረታቱኝ። ሰላማችሁ ብዝት ይበልልኝ። መልካም ቆይታ ይሆንላችሁ። አመሰግናለሁ። ዶችዬ፣ ባይ ባይ። ሄርሜላ ህቴ ተረጋጊ።